ታላቁ የኢትዮጵያ ህዳሴ ግድብ ኢትዮጵያውያን በሀገራቸው ጉዳይ ያላቸውን የአንድነትና የአይበገሬነት ጥግ ያሳዩበት የዘመኑ ዓድዋ ነው ሲሉ የአማራ ክልል ርዕሰ መስተዳድር አረጋ ከበደ ገለጹ። የግድቡ መጠናቀቅ የኢትዮጵያን ከፍታ የሚያረጋግጥና በዓለም አቀፍ ደረጃ ተቀባይነቷን የሚያሳድግ እንደሆነም ርዕሰ መስተዳድሩ በባህር ዳር ከተማ በተካሄደው የድጋፍ ሰልፍ ላይ ተናግረዋል። ካሳው መንጌ የታላቁ የህዳሴ ግድብ መጠናቀቅን አስመልክቶ በአማራ ክልል በተለያዩ ከተሞች ህዝባዊ የድጋፍ ሰልፍ ተካሂዷል። በባህር ዳር ከተማ በተካሄደው ህዝባዊ የድጋፍ ሰልፍ ላይ ተገኝተው መልእክት ያስተላለፉት የአማራ ክልል ርእሰ መሥተዳድር አቶ አረጋ ከበደ ታላቁ የህዳሴ ግድብ የኢትዮጵያውያን አይበገሬነትና የይቻላል መንፈስ ማሳያ ሆኖ በርካታ ፈተናዎችን አልፎ መጠናቀቁን ገልጸው ለመላው ጥቁር ህዝቦችም ትልቅ ኩራት ነው ብለዋል። ዛሬ ኢትዮጵያ ሀገራችን በአዲስ የልማት ምዕራፍ ላይ ትገኛለች። ኢትዮጵያ ከፈጣሪዋ የተቸራትን አንጡራ የውሃ ሀብቷን በራሷ ሀብት በራሷ ጉልበትና እውቀት በዓለም ደረጃ ለዘመናት የገጠማትን ዲፕሎማሲያዊ ተግዳሮት ተሻግራ ለመላ አፍሪካውያን ምሳሌ በሚሆን ደረጃ ግድቧን ሙሉ በሙሉ አጠናቃ ለምረቃ አብቅታለች። ይህ አንጸባራቂ ስኬት እንደ ወትሮው ቀደምት አባቶቻችንን እንዳወረሱን የዓድዋ ድል ሁሉ ለመላ ጥቁር ህዝቦች በተለይም ደግሞ በድህነት ለሚማቅቁ አፍሪካውያን ሀብታቸውን ተጠቅመው በዘመኑ የልማት አርበኝነት የአይበገሬነትና በራስ አቅም የይቻላል መንፈስ ተምሳሌት በመሆን በክብር ተጠናቋል። ታላቁ የኢትዮጵያ ህዳሴ ግድብ የኢትዮጵያውያን አንድነትና አይበገሬነት የተረጋገጠበት ለትውልድ የሚተላለፍ የዘመኑ ዓድዋ ነው ሲሉም ርእሰ መስተዳድሩ ገልጸዋል። በዘመናችን የፈጸምነው ለታሪክና ለትውልድ የምናስረክበው ለታሪክ የሚበቃ ለትውልድ የሚተላለፍ ታላቅ ፍጻሜ የወደፊትም የኢትዮጵያን ተስፋ የተገለጠበትና የዘመኑ ህያው መገለጫችን ሆኖ ተጠናቋል። ግድቡ ከኢትዮጵያ አልፎ አፍሪካውያንን በኢኮኖሚ የሚያስተሳስር ነው ያሉት ርእሰ መስተዳድሩ ኢትዮጵያ በአፍሪካና በዓለም አቀፍ ደረጃ ያላትን ተቀባይነት የሚያሳድግ እንደሆነም ገልጸዋል። አፍሪካውያንን በተለይ ጎረቤቶቻችንን በኤሌክት መሰረተ ልማት የሚያስተሳስር፣ ቀደምት አባቶቻችን የአፍሪካ ህብረትን የመሰረቱ የአፍሪካ ውህደት እንዲፈጠር ህልማቼ የነበረ ቢሆንም ይህን ውህደት መነሻው የኢኮኖሚ ትስስር በመሆኑ ይህን የኢኮኖሚ ትስስር የሚያሳልጥና የቀደምት አባቶቻችንን እናነቶቻችንን ህልም የሚያሳካ የወደፊቱም የአፍሪካውያንና የኢትዮጵያውያን ህልም የሚያሳካ የመሰረተ ልማት ትስስር የሚፈጥር ለኢትዮጵያን በእጅጉ የውጭ ምንዛሬ የሚያስገኝና ኢትዮጵያ በአፍሪካ ዘንድ፣ በዓለም ዘንድ ያላትን ቅቡልነትና ክብሯን በዓለም አደባባይ ከፍ የሚያደርግ ሁነት ሆኖ ተጠነቋል። ኢትዮጵያ በየዘመናቱ ያላትን የመልማት አቅም ተጠቅማ እንዳታድግ የውስጥ ግጭቶችና የውጭ ጣልቃ ገብነቶች እየፈተኗት ይገኛሉ ያሉት ርዕሰ መስተዳድሩ እንደ ሀገር ከግጭት አዙሪት በመውጣት የታሪካችንና የህዝባችን ከፍታ በሚመጥን መልኩ የልማት ስራዎችን ለማከናወን በሚደረገው ጥረት መላ ኢትዮጵያውያን ለዘላቂ ሰላም መስፈን የበኩላችሁን ድርሻ ልትወጡ ይገባል ሲሉም ርዕሰ መስተዳድሩ ጥሪ አቅርበዋል። ሀገራችንን የቀደምት ስልጣኔ ባለቤት እንደ የሀገራችን የቅድም ስልጣኔ ባለቤት እንደመሆኗ መጠን ታሪካችንና ህዝባችንን የታሪካችንና ህዝባችንን ከፍታ በሚመጥን መልኩ ልማትና ብልጽግናን እንዲያረግ እንዲረጋገጥ ህዝባዊ መሰረት ያለው ዘላቂ ሰላም እንዲሰፍን መንግስት ስለሚያደርገው ጥረት ሁላችሁም የራሳችሁን የማይተካ ሚና እንድትወጡ በዚሁ አጋጣሚ ጥሪዬን ለማቅረብ እወዳለሁ።